ሁላችሁ የብርሃን ልጆች የቀንም ልጆች ናቸው። እኛ ከሌሊት ወይም ከጨለማ አይደለንም። አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አምስት ሰላም እንደምን አላችሁ? በአገር ውስጥም በመላ ዓለም የምትገኙ የብርሃን ልጆች ቤተሰቦች፣ ቅን በጎ አድራጊዎች በሙሉ መምሪያ ሬድ ብርሃን የብርሃን ልጆች የሕፃናትና የአረጋ መንደር እንሆ አምስት ዓመታትን አስቆጣል ናሐሴ 1 2012 የተመሰረተው የብርሃን ልጆች የህፃናትና የአረጋያ መንደር ላለፉት አምስት ዓመታት በትምህርት በጤና በማህበራዊ ድጋፍ ላይ በርካታ በጎ ሥራዎችን እየሠራ ይገኛል። ንሆ የመጀመሪያው ምዕራፍ አንዱን ናሐሴ መጨረሻ ላይ ያጠናቀቃል። ቋቅሜ 1 አምስተኛ ዓመት መራህ ግብራችንን በይፋ እናከባል። ከወዲሁ ሰኔ 26 ቀን የፊታችን ሐሙስ ሰኔ 26 ቀን ከ11 ሰዓት ጀምሮ በሶራምባ ልዩ የገቢ ማሰባሰብ መርሃ ግብር አዘጋጅተናል። ኮዱ የተዘጋጀውን የመግቢያ ካርድ እየገዛችሁ እንድትሳተፉ ጥሪ እናቀርባለን። ቪአይፒ ሁለት ሺ ብር ነው። መደበኛ ደግሞ አንድ ሺ አምስት መቶ ብር ነው። ካርዱ በጄ እንደምትመለከቱት ተዘጋጅቷል። ይህን ካርድ እየገዛችሁ ብዙዎች እየገዙት ነው ያሉት። እናንተም እየገዛችሁ እንድትቀላቀሉ፣ ለበጎ ሥራ እንድትተባበሩ ሀገር ውስጥም ያላችሁ በውጭም ያላችሁ ለወዳጅ ለቤተሰብ መግዛት ይቻላል። የገዛችሁ እንድትሳተፉ ጥሪ እናቀርባለን። መደበኛ ደግሞ 1500 ብር ነው። ከዚህ ካርድ ላይ እንግዲህ 1200 በሶራምባ ሆቴል በሰው የሚከፈል ነው ለራት። በዚህ መርሃ ግብር ላይ እንግዲህ ዘማሪያን፣ መምህራን፣ የኪነ ጠበብ ባለሙያዎች፣ የመንግስት ባለስልጣናት፣ የወረዳም የክፍለ ከተማም አመራሮች ይገኙበታል። ጥሬ የተደረገላቸው ሌሎች እንግዶች ይገኛሉ። በሐሙስ የፊታችን ሐሙስ ሰኔ 26 ከ11 ሰዓት ጀምሮ መገኛቸው ሶራምባ ሆቴል ይሁን። ኑ ከበጎ ነገር ጋር ተባበሩ። የብርሃን ልጆች የጀመረውን ብርሃናዊ ጉዞ ለማስቀጠል በሚደረገው ጥረት እንግዲህ በሀገር ውስጥም በውጭም ያሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኦርቶዶክሳውያን የደገፉት ነው ይሄ ድርጅት እዚህ የደረሰው። አሁንም የእናንተ ድጋፍ፣ አሁንም የእናንተ እገዛ፣ አሁንም የእናንተ ቤተሰባዊነት ያስፈልገናልና መታችሁ እንድትገኙ በመርሃ ግብር ላይ እንድትሳተፉ ጥሪ እናቀርባለን። የብርሃን ልጆች የመጀመሪያውን ምዕራፍ አንድ ጉዞውን ያጠናቅቃል። በምዕራፍ ሁለት ጉዞ ደግሞ ሰላሳ ሺህ ካሬ ላይ የሚያርፍ ትምህርት ቤት ያለው ክሊኒክ ያለው የህፃናትና የአረጋ መኖሪያ ያለው የሙያ ማሰልጠኛ ያለው የስነ ልቦናና የስነ አእምሮ ማዕከል የሚኖረው መንደር መመስረት ነው የሚፈልገው። ይህንን ለማድረግ ከመንግስት ሰላሳ ሺህ ካሬ ቦታ ያስፈልጋል፤ ከህብረተሰቡ እውቀት ጊዜ፣ ጉልበት፣ በሙያም ጭምር በመሳተፍ የታሰበውን መንደር ለማሳካት ረዥሙ ጉዞ እንግዲህ እንጀምራለን። እስካሁን በተለይም ባለፉት አምስት ዓመታት በትምህርት በጤናና በማህበራዊ ድጋፍ ላይ በርካታ አበርክቶችን አድርገናል። በዚህ ዓመት ባለፉት ሰባት ወራት በሰቡን ፕሮጀክታችን ለአርባ አምስት የሚጠጉ ዜጎች የስራ ዕድል መፍጠር ችለናል። አሁንም ለአስር ዜጎች የሚሆን የወንዶች ጸጉር ቤት፣ የሴቶች ጸጉር ቤት እና የስፌት መስሪያ የእጅ ስራ ውጤቶች መስሪያ የሆነ ሱቅ ሰርተን ጥቂት ስራዎች ብቻ ይቀሩናል። እስከ ሰኔ 30 እሱን ለማጠናቀቅ የቀረን ኮርሚስ እና የግድግዳ ማስዋብ ስራ ብቻ ነው። እስከ ሰኔ 30 ለመጨረስ ነው እቅዳችን። በዚህ ጊዜ ውስጥ ደግሞ በገንዘብ ልታግዙ ነው የምትፈልጉ ካላቸው ካላችሁ በኢትዮጵያ ንግድ ባንክ 1384 51079 በሆነው የብርሃን ልጆች ቪሌጅ ኦፍ ላይት በሚለው አካውንታችን በገንዘብ እንድታግዙን እንጠይቃቸዋለን። ሌላ አባል ሆኑ የብርሃን ልጆች የህፃናትና ያረጋ መንደር አባል ሆኑ ተማሪዎች 300 ብር በዓመት ሰራተኞች 600 በመክፈል የብርሃን ልጆች አባል እንድትሆኑ መልክት እናስተላልፋለን። ሰኔ 30 የሚጀመረው የክረምት ማጠናከሪያ መርሃ ግብራችን ዝግጅት ላይ ነው የሚገኘው። ከአንደኛ እስከ ስምንተኛ ክፍል እናስተምራለን በክረምት እንዲሁም ከሁለት ዓመት እስከ አምስት ዓመት ለሚገኙ ህፃናት የማቆያ አገልግሎት እንሰጣለን። ከዚህ ሞግዚት መሆን የምትፈልጉ ማስተባበር የምትፈልጉ መምህራን ሆናችሁ ማገልገል የምትፈልጉ አልባሳት በማሰባሰብ የትምህርት መርጃ ቁሳቁስ በማሰባሰብ የብርሃን ልጆችን ማገዝ መደገፍ የምትፈልጉ የክረምት በጎ ፍቃደኞች እየመጣችሁ እንድትመዘገቡ መልእክታችን እናስተላልፋለን። ውድ ኢትዮጵያን የሀገሬ ልጆች እንግዲህ የብርሃን ልጆች ላለፉት አምስት ዓመታት እዚህ እንዲደርስ እያንዳንዳችሁ በሀገር ውስጥም በውጭ ያላችሁ ኢትዮጵያውያኖች እያገዛችሁን ነው። የትኛውም በፕሮጀክት የተደገፈ ድጋፍ የለንም። እናንተ ባገዛችሁን፣ እናንተ በደግፋችሁን እዚህ ደረስ ነው። አሁንም ይህ መልእክት የሚደርሳችሁ እያንዳንዳችሁ ይመለከታችኋል። የሀገራችን ችግር፣ የማህበረሰባችን ችግር በተለይም በጎዳናና ቤተክርስቲያን አካባቢ ያሉ ሰዎች ከጎስቁሉና ካሉበት ችግር እንዲወጡ ነው እየሰራ ነው ያለ ነው። ስለዚህ ቸላት በሉ ሁላችሁም ይመለከታችኋልና አቅማችሁ የሚችለ ሁሉ እንድትሳተፉ